ኢትዮጵያ ውስጣዊና አካባቢያዊ ሰላምን ለማረጋገጥ የምታደርገውን ጥረት በተቻላቸው ሁሉ እንደሚደግፉ የአፍሪካ ልማት ባንክ ፕሬዚደንት ዛሬ ገለጹ። ከኢፌድሪ ፕሬዚደንት ሳህለወርቅ ዘውዴ ጋር የተወያዩት የባንኩ ፕሬዚደንት ዶክተር አክኒሚ አደሲናም እንዳሉት ባንኩ በበርካታ መስኮች የኢትዮጵያ ልማት አጋር መሆኑንና ከባንኩ ከ1 ቢሊዮን ዶላር በላይ መገኘቱን ገልጸዋል። በተጨማሪም ትብብሩ ለኢትዮጵያ እጅግ አስፈላጊ እንደሆነ በማንሳት ኢትዮጵያ ባለፉት ሁለት ዓመታት ውስጥ በከባድ ሁኔታዎች ውስጥ ብታልፍም ብሩህ ተስፋ ማሳየቷን እና በተለይም አዳዲስ የኢንዱስትሪ ፓርኮች ለበርካታ ወጣቶች ተስፋ መስጠታቸውንም ጠቅሰዋል። የሁለትዮሽ ውይይት ለማድረግ ለማድረግ ኮትዲቫር የነበሩት ፕሬዚደንት ሳህለወርቅ ዘውዴ በዚያ የነበራቸውን ቆይታ አጠናቀው ለተመሳሳይ ተግባር ወደ አንጎላ ማቅናታቸው ተገልጿል። በሰሜን ኢትዮጵያ እስከ ፈረንጆቹ ህዳር 3 ቀን 2021 ድረስ የተፈጸሙትን የሰብአዊ መብት ጥሰቶች በሌላ አካል በድጋሚ እንዲጣራ ማድረግ በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በኢትዮጵያ ሰብአዊ መብቶች ኮሚሽን በጥምረት የተካሄደውን ምርመራ እውቅና አለመስጠት ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ይህን የገለጸው ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ፕሬዚደንት ናዛት ካን እና ለሰብአዊ መብቶች ምክር ቤት አባላት እንዲሁም ለተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌት በጻፈው ደብዳቤ ነው። በዚሁ ደብዳቤውም ምርመራ ተደርጎ በሪፖርት የቀረበውን ጉዳት በሌላ አካል ከማስደገምና ሂደቱን ከማጓተት ቀደም ብሎ በወጣው የምርመራ ሪፖርት መሰረት ተጎጂዎች እንዲያገግሙ ወደ ተፈናቀሉበት ቦታ እንዲመለሱ፣ እንዲሁም እንዲካሱ ብሎም ወንጀል የፈጸሙ አካላት ተጠያቂ እንዲሆኑ መሰራት ነበረበት ሲልም ኮሚሽኑ ገልጿል። ኮሚሽኑ ጨምሮም የሰብአዊ መብት ጥሰቱ እንደገና ይጣራ ከተባለ አጥፊዎቹ አካላት የፈጸሙትን የሰብአዊ መብት ጥሰት ለመካድና ኮሚሽኑ የሰራውን ምርመራ ለማጣጣል እድል ከመስጠቱን ባሻገር የኮሚሽኑን ተግባር ዝቅ የሚያደርግ ይሆናል ሲል በደብዳቤው አመልክተዋል። የአዲስ አበባ ትራንስፖርት ቢሮ እንደ ሀይገር ባሉ የሚዲባስ ተሽከርካሪዎች የትራንስፖርት ዋጋ ላይ በአጭር ርቀት የአንድ ብር በ30 ኪሎ ሜትር ርቀት ደግሞ የሁለት ብር ጭማሪ መደረጉን አስታውቋል። ከዚህ በተጨማሪ በሚኒባሶች ላይ ደግሞ ለአጭር ርቀት 50 ሳንቲም ሲጨመር እስከ 28 ኪሎ ሜትር ለሚደርስ ጉዞ ደግሞ የ3 ብር ከ50 ሳንቲም ጭማሪ መደረጉ ተነግሯል። ከዛሬ ጀምሮ የሚተገበረው ጭማሪ እንደ አንበሳና ሸንገር ያሉ የብዙሃን ትራንስፖርቶችን የማያካትት ነው ያለው የትራንስፖርት ቢሮው፣ እነዚህ ብዙሃን ትራንስፖርቶች የሚኖርባቸው ወጪ በከተማ አስተዳደሩ የሚሸፈን ይሆናል ብለዋል። ባለሶስት እግር ተሽከርካሪ ወይም ባጃጆችን የሚቆጣጠርበት ስልጣንና መመሪያ እንደሌለው ያስታወቀው የከተማዋ ትራንስፖርት ቢሮ የተሽከርካሪዎቹ ባለቤቶች ያልተገባ ጭማሪ እንዳያደርጉ ጠይቋል። ሜትር ታክሲዎችን በተመለከተ ጭማሪ የሚደረገው በኤታስ መመሪያ መሰረት መሆኑ የተነገረ ሲሆን እስካሁን ግን በቢሮ በኩል የተደረገ ጭማሪ አለመኖሩና ጭማሪ ካስፈለገም የሚታይ እንደሚሆን ተነግሯል። አሁን ላይ በአዲስ አበባ የትራንስፖርት አገልግሎት የሚሰጡ 8500 ሃይገርና ሚኒባሶች እንዲሁም 1100 የሚሆኑ የብዙሃን ትራንስፖርት አውቶቡሶች መኖራቸው የተነገረ ሲሆን በእነዚህ አማራጮች በቀን 2.6 ሚሊየን ሰዎች ይጓጓዛሉ ተብሏል። የአዲስ አበባና የፌዴራል ሆስፒታሎች በጦርነት ጉዳት የደረሰባቸውን የጤና ተቋማት ወደ ነበሩበት ለመመለስ እየሰሩ መሆኑ ተገልጿል። በአሸባሪነት የተፈረጀው የህወሓት ቡድን ባደረሰው ጉዳት በሺዎች የሚቆጠሩ የጤና ተቋማት መውደማቸውን ተከትሎ እነዚህን የጤና ተቋማት ወደ ነበሩበት ለመመለስና አስፈላጊ የሆነውን የጤና አገልግሎት በተቻለ ፍጥነት መስጠት እንዲጀምሩ ከክልሎች ከፌዴራልና ከዩኒቨርሲቲ ሆስፒታሎች ጋር በመተባበር የተቋማቱን አገልግሎት ማስጀመር አንደኛው እቅዱ መሆኑን ጤና ሚኒስቴር ገልጿል። በተጨማሪም ዘውዲቱ ሆስፒታል ከደጎሎ ሆስፒታል፣ ጋንዲ ሆስፒታል ከሞላሌ ሆስፒታል፣ አማኑኤል ሆስፒታል የአእምሮ ጤናና የስነ ልቦና ማህበራዊ አገልግሎት ድጋፍ ከሁሉም ሆስፒታሎች ጋር ትስስር በመፍጠር ወደ ድጋፍ ስራ መግባታቸው ተነግሯል። በቀጣይም ሌሎች ክልሎችና ዩኒቨርሲቲ ሆስፒታሎችን በማስተባበር የድጋፍ ስራው በስፋት እንዲቀጥል እንደሚደረግ የተጠቆመ ሲሆን እነዚህን ሆስፒታሎች ሙሉ ለሙሉ ወደ ነበሩበት ለመመለስ አሁንም ከፍተኛ መዋዕለ ንዋይና ድጋፍ ስለሚያስፈልግ ሁሉም የሚመለከተው አካል ድጋፍ እንዲያደርግ ጤና ሚኒስቴር በማህበራዊ ትስስር ገጹ ላይ አሳስበዋል። የተከታተላቸው የምትገኙት የኢቤስ አዲስ ነገር የእኩለ ቀን ዘገባዎቻችንን ነው። የሀገር ውስጥ አጫጭር ክንውኖችን በመንገድ ላይ ነን። በተያያዘ አንድ ሚሊዮን ዲያስፖራ ወደ ሀገር ቤት እንዲገባ በተደረገው ጥሪ የጤና ቁሳቁሶችን ድጋፍ ማድረግ የሚያስችል ዘመቻ መጀመሩ ተነግሯል። አንድ ሻንጣ ለወገኔ በሚል መሪ ሀሳብ የተጀመረው እንቅስቃሴ ወደ ኢትዮጵያ የሚመጡ ዲያስፖራዎች የመድኃኒት ድጋፍ ይዘው እንዲመጡ የማድረግ አላማ ያለው መሆኑ የተነገረ ሲሆን ወደ ሀገር ቤት የሚመጡ ዲያስፖራዎች መድኃኒቶች፣ የህክምና መሳሪያዎችና ሌሎች የጤና መገልገያ እቃዎች ሰዎችን ይዘው በመምጣት የጤና ቁሳቁስ ድጋፍ ለሚያስፈልጋቸው ወገኖችና የጤና ተቋማት እንዲያደርሱ፣ መምጣት የማይችሉትም ድጋፋቸውን በሌላ ሰው በማስላክ እንዲደግፉ ጥሪ ቀርበዋል። ዲያስፖራው የሚመጣውን የጤና ቁሳቁስ ድጋፍ በቦሌ ዓለም አቀፍ አየር ማረፊያ በማሰባሰብ ድጋፉ ለሚያስፈልጋቸው ወገኖች እንደሚከፋፈልም እዚያ የበቃ ወይም ኖሞር ዘመቻ አስተባባሪዎችን ዋቢ አድርጎ ዘግበዋል። በኢትዮጵያ 11 የሚደርሱ መድኃኒት አምራቾች ቢኖሩም በሀገር ውስጥ መድኃኒት አቅራቢዎች የሚሸፈነው የመድኃኒት ፍላጎት መጠን 15 በመቶ ብቻ መሆኑ ተነግሯል። ይህንኑ ውጥረት ለመቅረፍ የኢትዮጵያ መድኃኒት አቅርቦት አገልግሎት ከኢትዮጵያ መድኃኒት አምራቾች ማህበር ጋር ስምምነት ተፈራርሟል። በስምምነቱም መሰረት ከውጭ የሚገቡ መድኃኒቶችን በሀገር ውስጥ መድኃኒት አምራች ድርጅቶች መሸፈን እንደሚቻል የተገለጸ ሲሆን የአምራች ኢንዱስትሪዎች ፈተና የነበረው የጥሬ እቃ መግዣ ከብሔራዊ ባንክ ጋር ተባብሮ ቅድሚያ እንዲያገኙ በማድረግ አቅም አግኝተው እንዲያመርቱ ያስችላቸዋል ተብሏል። ከዚህም ባለፈ ባለፉት ኢትዮጵያ በመድኃኒት አቅርቦት ራሷን እንድትችልና ለመድኃኒት ግዢ ታወጣ የነበረውን የውጭ ምንዛሬ እንዲያስቀርላት ተጠቅሷል። በአውስትራሊያ ኢትዮጵያውያንና ኤርትራውያን የተሳተፉበት የኖሞር ንቅናቄ ሰልፍ መካሄዱ ተነግሯል። በፐርዝ ምዕራብ አውስትራሊያ ነዋሪ የሆኑ ትውልደ ኢትዮጵያውያንና ኤርትራውያን የዓለም አቀፉ በቃ ንቅናቄ አካል የሆነ የተቃውሞና የድጋፍ ሰልፍ ማካሄዳቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ሰልፈኞቹ የውጭ ጣልቃ ገብነትና በተለያዩ ሚዲያዎች የሚሰራጩ የሀሰት መረጃዎችን በጽኑ መቃወማቸውም ተገልጿል።